ት ብትኖ ልጅ የለ ብቻዬን ነኝ። ደስ ይለኛል። አይቀየምሽም። እርግጠኝ፣ እሱ እራሱ ፈልጎ ነው በቃ ብሎ ነው እራሱ። ቆይ እኔ ደግሞ አላቃቸው። አባትሽ አንድ ቀን አስተዋውቅሻለሁ እኮ። ምናልባት የሚቆጡው እንዳይከሱኝ፣ እንዳይከሱኝና ደግሞ ፈራሽ። እንደ አይከስሽም። መክሰስ አይከስሽም ግን ሀይሚ ከሙሼ ጋር ልትኖር ነው። ዕቃዎቿን ሰብስባ ሻንጣዎቿን ሰብስባ ይዛ ክፍታለች። ጠርጥር፣ ከገንፎ ይገኛል ስንጥር ይላል ያገሬ ሰው ማለት ነውእና ያለ ምክንያት አይደለም ሀይሚ ዕቃዎቿን ሰብስባ የገባችው። ብቻ እዛ መንደር የሆነ ጭስ እየጨሰ ነው። እዛ መንደር ጭስ እየጨሰ ነው ማለት ነው ጨሰ አዋራው ጨሰ ጨሰ አዋራው ጨሰ ጨሰ አዋራው ጨሰ። እኔ ግን ማለት ነው እስኪ ሁላችሁም ናችሁ ወይስ እኔ ብቻ ነኝ፣ እሙሽና ሀይሚ የሚመሳሰሉብኝ እሙሽና ሀይሚ የሚመሳሰሉብኝ? ለምንድን ነው ቤተሰብ ምንድን ነው? በጣም ነው የሚመሳሰሉት። እሙሽማ ሀይለኛ ፕራንክ ሰሪ ሆነሽ አረፍሸዋል። ማሚ የኔ ደርባባ እናት ማለት ነው። ስቲ የኔ ውዶች፣ የኔ ማሮች ደህና ናችሁ ልኝ። የኔ ውዶች ሰላም አላልኳችሁማ። ሰላም ሰላም። ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ ልኝ፣ ደህና ናችሁ ወይ? እኔ አልነውላችሁ፣ እግዚአብሔር ይመስገን። የኔ ምርጣ ምርጦች፣ የኔ ፎንቃዎች፣ ስጠፋ እንኳን አፈልጉኝማ። ማርትዬ የቴርሽ የሀይሚና የብሩክ ድምቀት ፈትፋች ኢንፎርሜሽን መጣ መጣመጣ የምታደርግ እንኳን ብላችሁ ትንሽ እንኳን በቃ በኢምቦክስ ምናምን እንኳን አጽፉልኝማ ታሳዝናላችሁ፣ ማለት ነው። ኤኒዌይስ ያው ዛሬ እናትና ልጅ እናትና ልጅ ልበላቸው ኦልሬዲ የልጇ ሚስት ናት፣ ሀይሚ ማለት የብሩክ ሚስት ናት ማለት ነው። እና እናትና ልጅ ናቸው ዛሬ የተመካከሉት እሱ ምንድን ነው ታቃላችሁ እሙሽ ሴት ልጅ እንዳሌላት ማለት ነው። ሴት ልጅ እንዳሌላት ስላችሁ ወንድ ወንድ ብቻ ሶስት ወንድን ያላት ማለት ሴት ልጅ የለችም። እና ያው ሀይሚ መታ ቅመም ልፈጥርበት ነው እዛ እዛ ቤት ማለት ነው። ሀይሚ የመጨረሻ የትንሽዬ ፍቅረኛ ናት። እና ምን ምናሰቡ መሰላችሁ አንድ ላይ ለመኖር ሀይሚ እነሙሽ ጋር ትኖር ያን ነገር ነበር። ከሙሽ ጋር ተመካክረው ቀመር ቀምረው ለብሩክ እየጠበቁት ማለት ነው እና ያው ሙሼ ባይዘዌ በጣም ደስተኛ ናት፣ በዚህ ጉዳይ ማለት ለምን እኔ ሴት ልጅ የለኝም፣ እኔ ሴት ልጅ የለኝም። ብትኖሪልኝ ደስ ነው የሚለኝ። ቡናን ብታፈይልኝ፣ ደከም ሲለኝ፣ ምንም በቃ ቤትም ትጠራርጋለች። ሴት ልጅ እኮ ታገለግላለች። ጥሩ ነው፣ በጣም ነው የሚወዱት፣ ባይዘዌ ማለት ነው። እና አሰባችሁታል? ምን ያህል ሀይሚ ከሙሽ ጋር ብትኖር ከብሩክ የበለጠ እሙሽ ደስተኛ ናት። የእውነት ለመናገር ማለት ነው፣ የእውነት ለመናገር ማለት ነው፣ እና እሙሽ ባይዘ በጣም ደስተኛ ሀይሚ ሀሳቡን አመጣች። ባይዘዌ ሙሽይህን ስትል እኔ አባትሽን አላውቀውም፣ በኋላ እንዳያሳስሩኝ አገታች ብሏት ብለውኝ እንዳያሳስሩኝ ምናምን ብላ ፈርታ ነበረ፣ እሙሽ ማለት ነው። ኤኒዌይስ ከተመቼን ፓርት ያው ብሩክ የለም ኦልሬዲ ጀስት በቃ ኦልሬዲ ሀይሚ ሁሉ ነገር ተዘጋጅታበት ምናምን እንደጠበቀችው አርግታ ነው እነ ብሩክ የመጣው ማለት ነው። እና ያው በመጀመሪያ በጣም ደስ ያለኝ ብሩክ መጣ፣ እቤት ገባ። እቤት ሲገባ ግን አረብስማ ማለ። የእውነት ብሩክ ትለያለህ አንተ እኮ ትለያለህ። የእውነት በሶሻል ሚዲያ ላይ ክበርበት መልክ እኮ ያለ ምክንያት አይደለም። በቃ ትለያለህ እድል ላይ ማለት ነው እና ምንድን መሰላችሁ ያደረገው? መጣ ሲመጣ ሀይሚን መጀመሪያ እንኳን ሰላም ያላት ማለት ነውና ብዬ ነበረ ማለት ነውና፣ መጀመሪያ ሀይሚን መጣ ግንባሯን ሳማት፣ ከዛ ግንባሯን ሳም ጉንጫን ሳማት፣ ሶሪ ጉንጫን ሳማት። ከዛ እሙሽ ጋ ግንባሯን ሳማት፣ እናት ምናም በቃ እሙሽ ታቃላችሁ፣ ፊቷ ፍትፍታ ብላል። ይሄ የደስታ ነው ማለት የደስታ ነው ኦረዲ የደስታ ስላችሁ ፊቷ ላይ የሆነ ፊት ደስ የሚል ነገር አለ። ሀይሚ ልትኖር ነው ሙሺጋ ምናምን በቃ በቃ ፈካ በፈካ ነው ማለት ነው እና ምንድነው ደስ ብሎሻል ምናምን ይለታል። እና ሀይሚ ደግሞ አኩርፋለች። ኦረዲ አኮረፈች ብሩክ ስለቆየባት ነው ውጭ ማለት ነው እና ቢቅርታም ምናምን አላት። ያው ተነጋገሩ መጀመሪያ ባይዘዌ ማንም ሰው ይሄ የሁሉም ባህሪ፣ የወንዶች ባህሪ ነው አሁን ለምሳሌ ግን ብሩክ የሚለይበት ነገር ምክንያት አንኛ ለሃይሚ አላማን የተጨነቀው ማለት ነው ከእናቱ ጋር መኖሩ መኖሩ ደስ ብሎት ግን አላማዋ አይቀድማል። ጀስት ገባቸው አላማ አላማን ከመጀመሪያ ግባር ማድረስ እንዳለባት ነው እየነገራት ያለው ማለት ነው። ይሄ ደግሞ ምን ያህል እንደሚወዳት እንደሚያከብራት፣ እቅዷ ምን ያህል ተሳክቶላ ጥሩ ደረጃ እንደምደረስ የሚፈልግ አይነት ሰው ወንድ ነው ማለት ነው፣ ብሮኬ ማለት ነው። ለዛ እኔ እኮ ካንቺ የበለጠ እኔ በጣም ደስ ይለኛል እናቴ ጋር ብትኖሪ። ያው እናቷ ጋር ስትኖር እንደ ልጅ ነው፣ እንደ ወንድም በቃ እንደ እህት፣ እንደ ልጅ፣ እንደ ብዙ ነገር ሆና ነው ከሙሺ ጋር የምትኖረው። ታገለግላታለች፣ በቃ አብረው ይኖራሉ ምናምን ማለት ነው። እና ያን ሳልረዳ ቀርቻ አደለም አለ። ነገር ግን አዲስ አበባ አለ ብዙ ነገሮች ያሳካናቸው ነገር አሉ፣ ብዙ ነገር ያሳካናቸው ነገር። ሲቀጥል ደግሞ ሀይሚ ጋሼን ሳታስፈቅድ ነው የመጣችው። ጋሽን ሳታስፈቀድ ይጠላ ጋሽ እንኳን አልፈቀዱም በጣም ምን እንጃል ኦማይ ጋድ ኢማጂን አስባችሁታል ምን ያህል እርቅ እንዳሰበ ማለት ነው ጋባችኋል እሱ ከእነሱ በልጧል በቃ ማለት የማይሆን ነገር ነው አስታባ ራሱ እሱን ብሩክ የማሸነፍ የማይቻል ነገር ነው ማለት ነው እና ኒስ የብሩክ መልስ በጣም ደስ ብሎኛል በጣም በጣም ደስ ብሎኛል ማለት ኦልሬዲ ትናንት ደግሞ የጠፉበት ምክንያትም እንትን ነበረ አትንሽ ቡታጅራ ላይ ትንሽ የተወሰነ ግርግር ምናምን ነበረ። በዛ ምክንያት ከቤት ስላልወጡ ነው። ያው ሰላም ሆነው መጥተዋል፣ በድጋሚ አይተናቸዋል። እግዚአብሔር ይመስገን። ደህና ነን ብለው ተመልካቾቻቸው ላድናቂያቸው አሳውቀዋል ማለት ነው። ግን የዛሬው ፕራንክ በቃ እዚህ ልትኖር ነው እቃዋን ይዛ መታለች ምናምን ታስቁኝ ያሙሽ ና እንደ ማይሆን ነገር ነው። እንደ መታወር ያምሻ እንደ ሃይሚ አዲስ አበባ ኮቀደሽ ብዙ ብዙ ነገሮች እኔ ብትኖሪ ደስ ይለኛል ግን ከኔ በል ከአንቺ በልጠ ብሩክ ይጓጓል። ጉጉት አለው ግን ነገር ግን አልተሳካልሽ። ለምን እንደሆነ ታውቂያለሽ ሃይሚ? ብሩክ መጀመሪያ ለሃይሚ ፕላን ነው የሚጨነቀው። የእውነት ለመናገር ማታቀርልኝ ለሃይሚ ፕራንክ ይጨነቃል። ለሃይሚ ፕራንክ ማለት ለምን ለሃይሚ ፕራንክ ሳይሆን ለሃይሚ እቅድ ይጨነቃል። ምን ያህል በቃ እቅድ እቅድ እንዳለው እቅዷን ተግንትኗን የራሳቸው መጀመሪያ ባይ ዘ ዌይ መስፋ እንትን አላቸው ፕሮግራም እና ፕላን አላቸው ሲጓዝበት የነበረው ነገር ብዙ ጊዜ የሆነ ነገር ስል እንደዚህ ኮቀዳችን ይሄ አይደለም እንድታሳስተው እንኳ ስትሞክር ብዙ ጊዜ ካያችሁ ይሄ ኮ የኔናንቺ ኮ ፕላን አይደለም ነው የሚላት ማለት ነው ሪሊ ካወቃችሁ ማለት ነው እና እንግሊዝ ብሩኬ እኔ በጣም በጣም በጣም እማከብር ወንድሜ ነ ማለት በሶሻል ሚዲያ ያደነቁ አድናቄ ጭምር ነው። አንደኛ በጣም ለሴቶች በጣም በጣም በጣም በጣም እንጃ ሴት ልጅ ያከብራል ከምላችሁ በላይ ማለት ነው። አብሶ ሀይሚን በቄሱስ የእውነት ለመናገር ማለት ነው። ኤንድ ባይ ዘ ወይ እሙሽ ስታሳድጋቸው እንደ ወንድምም እንደ አባትም እንደ እናትም ሆና ያሳደገቻቸው ለዛ ብዙ ጊዜ ስትነግራችሁ ይመስለኛል። ሴት ልጅ አክብሩ፣ ሴት ልጅ ውደዱ ምናም ብላችሁ እያስተማረቻችሁ ስላደጉ ባይዘው በቃ እንደዚህ አይነት ሰው በጣም ለሴት ልጅ በጣም መልካም ሰው ነው። ለምን ከበናት ነው የሚያደገው ሴት ልጅ እንዳይበድል፣ ሴት ልጅ እንዳይስለቅስ። አሁን ሀይሚ በቃ ሽድስ ለምን ምናም በጣም እናት ብቻዋን ከምትሆን ምናምን እንኳን አላለም። የሆነ ስለመናገር አለ ለምን ደስ ብለ፣ የእውነትሽ ነው እንዲህ ምናም አላለም። የእውነት ለመናገር እንደዛ አላለም። ደስ አለኝ፣ በቃ እንደዛ ስላላለ ብቻ እንደምን መጀመሪያ እቅዳ አለ፣ አዲስ አበባ የመጡበት ቦታ የራሳቸው ፕሮግራም አላቸው፣ የራሳቸው አላማ አላቸው። ገባቸው አደለ? ያን ነው እንኳን ያስቀደመው ማለት ነው። ከእናቱ በላይ ያሰበላት ማለት ነው። እና እንደ ብሩክ አይነት ወንዶች ይብዛለን።